እንዴት አመቻችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የምሽት ዜና ሙዳያችን እንሆ ተጀምሯል አስቀድመን ዋና ዋና ዜናዎችን እናስተዋውቃችሁ በግጭት ምክንያት ፈተና ውስጥ ያለውን ትምህርት ለመታደግ በየደረጃው ያለ አመራር የድርሻውን እንዲወጣ የአማራ ክልል ርዕሰ መስተዳደር አረጋ ከበደ አሳሰቡ በጸጥታ ችግሩ ምክንያት የኑሮ ውድነቱ ይበልጥ የዜጎችን ሕይወት እንዳይጎዳ በትኩረት እየተሰራ መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ አስታወቀ። የሚሉት ዋና ዋና ዜናዎቻችን ናቸው። ከዜናዎቹ ጋር ፈቲያ መሐመድ፣ እንዲሁም በምልክት ቋንቋ ፍቅር ተዘገየ አብረናችሁ ቆይታ እናደርጋለን። አብራችሁን ሆኖ በግጭት ምክንያት ፈተና ውስጥ ያለውን ትምህርት ለመታደግ በየደረጃው ያለ አመራር የድርሻውን እንዲወጣ የአማራ ክልል ርዕሰ መስተዳደር አረጋ ከበደ አሳሰቡ። የኢፌዴሪ ትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በበኩላቸው ፈተናዎችን በመቋቋም ፍትሐዊና ጥራት ያለው ትምህርት ተደራሽ ለማድረግ እየተሰራ ነው ብለዋል። በአማራ ክልል በጸጥታ ችግር ምክንያት ፈተናው ፈተና ያጋጠመውን የትምህርት ዘርፍ ለመታደግ አላማ ያደረገ የንቅናቄ መድረክ በባህር ዳር ከተማ ተካሂዷል። ስራው ድንቅ ደስ አለ።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 ተግባር የትምህርት ዘርፍ እንዲሆን እና ይህን በመምራት ረገድ ከፍተኛ አስተዋጽኦ እንድታበረክቱ ለማሳሰብ ጭምር ነው። በዚሁ መድረክ የተገኙት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በበኩላቸው የትምህርት ጥራትን ችግር ለመፍታት የትምህርት ቤቶችን ደረጃ ከማሳደግ ባለፈ አዲስ ስርዓተ ትምህርት ተቀርጾ እየተሰራ ነው ብለዋል። የትውልድ ስብራትን ለመታደግ ፈተናን በመቋቋም ፍትሐዊና ጥራት ያለው ትምህርት ተደራሽ ለማድረግ እየተሰራ መሆኑንም ነው የገለጹት። በትምህርት ዘርፉ ግልጽ ራእይ በማስቀመጥ ፍትሐዊና ጥራት ያለው ትምህርትን ለሁሉም ዜጎች በሁሉም አካባቢ ተደራሽ ለማድረግ የተለያዩ የለውጥ ተግባራትን ቀርጸን ተግባራዊ እያደረግን እንገኛለን። በኢትዮጵያዊነቱ ብቻ ጥራት ያለው ትምህርት እንዲያገኝ በማድረግ ብቁና ብቃት ያላቸው እንዲሁም ስነ ምግባር የተላበሱ ትውልዶችን ማፍራት እንችላለን። በአማራ ክልልም በጸጥታ ችግሩ ጉዳት የደረሰባቸውን ትምህርት ቤቶች መልሶ በመገንባት እየተሰራ ነው ያሉት ትምህርት ሚኒስትሩ፣ በቀጣይም ድጋፉ ተጠናክሮ ይቀጥላል ብለዋል። እንዲሁ ሞዴል ትምህርት ቤቶችን ጨምሮ 17 ትምህርት ቤቶችን በአማራ ክልል ለመገንባት ተዘጋጅተናል። ሁሉንም ትምህርት ቤቶች ክረምት ከመግባቱ በፊት እናስጀምራለን። አንድ ዓመት ባልሞላ ጊዜ ውስጥ እንጨርሳለን። በሌላ አነጋገር የአማራ ክልል ከግጭት ወጥቶ ከትምህርት ገበታ የራቁትን ልጆቹን ወደ ትምህርት ቤቶች ለመመለስ በሚያደርገው ጥረት ትምህርት ሚኒስቴር በተቻለው አቅም በሙሉ እንደሚተባበር ልገልጽላችሁ እወዳለሁ። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ በተያዘው በጀት ዓመት ሰባት ሚሊዮን ተማሪዎች ለማስተማር ታቅዶ 2.8 ሚሊዮን ተማሪዎች ብቻ በትምህርት ገበታ እንደሚገኙ ገልጸዋል። አሁን ከገጠመን ችግር ወጥተን ተማሪዎች ወደ ትምህርት ገበታ እንዲመለሱ በትኩረት መስራት እንደሚገባ አስገንዝበዋል። እስካሁን ድረስ የመዘገብነው 2.8 ሚሊዮን ተማሪዎችን ብቻ ይህም ከእቅዳችን 46% ብቻ ነው። ይህ ማለት ህዝባችን ከዓለም ሁለንተናዊ የጉዞ መስመር ይወጣል እንደማለት ነው። ችግሩ ዘመን ተሻጋሪ መሆኑን አውቀን የባከነን ጊዜ በሚያካክስ መልኩ ተባብረን ክንዳችንና ጠንቅረን መታገልና ወደ ትክክለኛው መስመር መግባት ነው። በንቅናቄ መድረኩ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደና የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋን ጨምሮ ሌሎች የፌዴራል የክልልና የዞን እንዲሁም የሚመለከታቸው አካላት ተሳትፈዋል። በአማራ ክልል ሁለት ነጥብ ሁለት ሚሊዮን ኩንታል የአፈር ማዳበሪያ በስርጭት ላይ እንደሚገኝ በምክትል ርዕሰ መስተዳደር ማዕረግ የክልሉ የገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳሃሉ ተናገሩ። ባለፉት ስምንት ወራት አራት ሚሊዮን ኩንታል የጥራጥሬ ምርት ለውጭ ገበያ ማቅረቡንም ቢሮው ገልጿል። አክሊሉ ምንተስኖት በአማራ ክልል በያዝነው ዓመት ባለፉት ስምንት ወራት የግብርና ተግባራት በታቀደላቸው መልኩ የተከናወኑ መሆኑን በምክትል ርዕሰ መስተዳድር ማዕረግ የክልሉ የገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረሳሉ ተናግረዋል። የመስኖና የተፈጥሮ ሀብት ልማት ተግባራት ጥሩ አፈጻጸም የታየባቸው መሆኑንም ነው የጠቀሱት። በዚህ ወቅት ላይ ልዩ ትኩረት ተሰጠው የሚሰሩ ስራዎች አንዱ መስኖ ነው። ሁለተኛው የተፈጥሮ ሀብት ልማትና ጥበቃ ስራ ነው። ከመስኖ አኳያ ሲታይ የተሻለ ሄደናል። ኦልሞስት ከ96 ፐርሰንት በላይ የቀዳችንን አከናውነናል። ከ350 ሄክታር በላይ መሬት በመስኖ ማልማት ተችሏል። እንደ አማራ ክልል በሁለተኛ ደረጃ እየሰራን ያለ ነው፣ የተፈጥሮ ሀብት ልማትና ጥበቃ ስራ ነው። ባለፉት አመታት ያጣነውን እድል ሁሉ ሊያካክስ በሚችል መንገድ እንንቀሳቀስ ብለን ላይ እስከታች ድረስ ንቅናቄ አድርገን በመግባታችን እስከ ዛሬ ድረስ ባለው መረጃ ወደ 82 ፐርሰንት የሚሆነውን የአመቱን የተፈጥሮ ሀብት ልማትና ጥበቃ ዋና ዋና ስራዎች እቅድ አሳክተናል። ካለፉት ዓመታት በተለየ መልኩ በዚህ ዓመት አራት ሚሊዮን ኩንታል የጥራጥሬ ምርት ለውጭ ገበያ ማቅረብ ተችሏል። ምርትና ምርታማነትን ለመጨመር በሚደረገው ጥረትም ስምንት ነጥብ ስምንት ሚሊዮን ኩንታል የአፈር ማዳበሪያ ግዥ ተፈጽሞ ከሁለት ሚሊዮን በላይ በስርጭት ላይ መሆኑን ቢሮ ኃላፊው ተናግረዋል። ኤክስፖርትን ብቻ ነጥለን ወስደን ብንመለከት እስካሁን ባለው አራት ሚሊዮን ኩንታል የሚጠጋ ጥራጥሬ ለኤክስፖርት የሚውል ሰብል የግብርና ምርት በኢሲኤክስ ተመዝግቦ ወደ ውጭ ኤክስፖርት እየተደረገ ይገኛል። በዚህ ዓመት ከ8.8 ሚሊዮን ኩንታል በላይ የአፈር ማዳበሪያ የግዢ ውል ተፈጽሟል። በአሁኑ ሰዓት ወደ ክልላችን ከ2.2 ሚሊዮን ኩንታል በላይ የአፈር ማዳበሪያ ተጓጉዞ ገብቶ ለአርሶ አደሩም እየተሰራጨ ነው። አሁን ወደ 800 ሺህ ኩንታል የሚጠጋ ማዳበሪያ ወደ አርሶ አደሩ ማሰራጨት ችለናል። በየዕለቱ በከፍተኛ ቁጥር ርጭት እየተካሄደ ነው። አሁን የማዳበሪያ ስርጭቱ ለምህር እጥረት እንዳይገጥም ለማድረግ ሰፊ ስራ እየሰራን ነው። የግብርና ምርት ማሳደጊያ ቴክኖሎጂን በስፋት ለመጠቀም እየተሰራ ስለመሆኑ ያነሱት ዶክተር ድረስ የምግብ ዋስትናን ማረጋገጥና ተኪ ምርቶችን ማምረት የዘርፉ የትኩረት አቅጣጫ ስለመሆኑ አንስተዋል። የግብርና ተግባራት ያለ ችግር ይከናወኑ ዘንድም በክልሉ ህግ ለማስከበር በሚደረገው ጥረት ህብረተሰቡ ንቁ ተሳታፊ እንዲሆን ጠይቀዋል። በኃይል ፍላጎትን ለማስፈጸም የሚደረግ ጥረት ክልሉን ብሎም የክልሉን ህዝብ ክፉኛ እንደጎዳው ይሄ የአደባባይ ሚስጥር ነው። አሁን አሁን ህብረተሰባችን በጣም እየተገነዘበ እና እየተረዳው መጥቷል። በዚህ መንገድ የሚመለስ ጥያቄ፣ የሚፈታ ችግር የለም። ብቸኛው አማራጭ በሰላማዊ መንገድ ችግሮችን በጠረጴዛ ዙሪያ ቁጭሎ መፍታት ነው። ለዚህ ደግሞ መላ ህብረተሰባችን መረዳት ብቻውን በቂ አይደለም መታገል አለበት። ከመንግስት ጎን ቆሞ ይህን አፍራሽ የሆነ የጽንፈኝነት አስተሳሰብ ይዞ የሚታገልን ኃይል እረፉ፣ ቁጭ ብላችሁ ችግሮቻችሁን በጠረጴዛ ዙሪያ ፍቱ ብሎ ተጽዕኖ ማሳደር መቻል አለበት። በግብርናው ዘርፍ በሌማት ትሩፋትና በዘር አቅርቦት መልካም አፈጻጸሞች ስለመኖራቸውም ተገልጿል። በጸጥታ ችግሩ ምክንያት የኑሮ ውድነቱ ይበልጥ የዜጎችን ህይወት እንዳይ ጎዳ በትኩረት እየተሰራ መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ አስታወቀ። ቢሮው ባለፉት ስምንት ወራት ገበያን ለማረጋጋት በሸማች ማህበራት በኩል ከ ሶስት ነጥብ ስምንት ሚሊዮን ኩንታል በላይ የግብርናና ኢንዱስትሪ ምርቶች ለተጠቃሚዎች በቀጥታ እንዲደርስ ተደርጓልም ብሏል። ዘመኑ እርጋ ተጨማሪ አለው። አርባ ከመቶ በላይ የሀገሪቱን ጥቅል ምርት የሚሸፍነው የአማራ ክልል በተከሰተው የጸጥታ ችግር ምክንያት ዜጎች በኑሮ ውድነት ችግር ውስጥ እንዲወድቁ እያደረገ ይገኛል የሰላም መደፍረሱ ምርት በነጻነት ከቦታ ቦታ እንዳይዘዋወርና ህገ ወጥ ንግድ እንዲባባስ ምድል ፈጥሯል የአማራ ክልል ንግድና ገበያ ልማት ቢሮም ባለፉት ስምንት ወራት የኑሮ ውድነቱን ለማረጋጋት ሰፊ ስራ መሰራቱን አስታውቋል የቢሮው ኃላፊ ዶክተር ኢብራሂም መሐመድ ባለፉት ስምንት ወራት የምርት አቅርቦት ማሻሻል ምርት ከአምራቹ በቀጥታ ለሸማች እንዲቀርብ ማድረግና የዘ የሚያደርፉን ህገ ወጥ ተዋናዮች የመከላከል ስራ በትኩረት እየተሰራ ነው ብለዋል። ባለፉት ስምንት ወራት ሶስት ነገሮች ላይ አተኩረን ሰርተናል። አንዱ የምርት አቅርቦቱን ማሻሻልና በግብርና በኩል በኢንዱስትሪ በኩል ለፍጆታ ምርት የሚሆነውን ምርት መጠኑን ማሻሻልና የተመረተውን ምርትም በገበያ ትስስር ደላላ ጣልቃ ሳይገባበት ለህብረተሰቡ የማቅረብ ጉዳይ ነው አንዱ የተሰራው ስራ። ሁለተኛው የተሰራው ስራ የገበያ ማዕከሎችን ሸማችና አምራች የሚገናኙባቸው የገበያ ማዕከላትን ማጠናከር። ሶስተኛው እንዲህም ሆኖ ህገወጥነት ገበያውን ስለሚረብሸው፣ ህገወጥነት በሸማቹና በአምራቹ መካከል ምንም እሴት ሳይጨምር ገበያውን በማርዘም ገቢያውን የማስቸገር ባህሪው ከፍተኛ ስለሆነ እነዚህን ሶስት ነገሮች አስተሳስረን ሰርተናል። የንግድ ሰንሰለቱ እንዲያጠር በማድረግና የሸማች ማህበራትን አቅም በማጠናከር በበጀት ዓመቱ የእስካሁኑ የስራ እንቅስቃሴ ከ38 ሚሊዮን ኩንታል በላይ የግብርናና ኢንዱስትሪ ምርቶች ለተጠቃሚዎች በቀጥታ እንዲቀርብ መደረጉንም ነው ዶክተር ኢብራሂም የገለጹት። በአምራቾችና በሸማቾች ወይም በጀምላ ነጋዴዎች መካከል የገበያ ትስስር ፈጥረናል እስካሁን ድረስ በዚህ የገበያ ትስስር 3.8 ሚሊየን ኩንታል የግብርናና የኢንዱስትሪ ምርት ለሸማቹ በቀጥታ እንዲቀርብ አድርገናል ይሄ እውነት ለመናገር መሰረት የጣለ ስራ ያለ ነው ብለን ነው የምንወስደው የሸማች ህብረት ስራ ማህበራት አሉ እነዚህን አቅማቸው እንዲጠናከር ማድረግ በመቻላችን ነው ይሄ የመጣው ወደ አንድ ቢሊየን የሚሆን ተዘዋሪ ብድር አቅርበንላቸዋል የመስሪያ ቦታ ተመቻችቶላቸዋል። በንግድ ስርዓቱ የምርት ዝውውር እንዲስተጓጎልና የኑሮ ውድነት እንዲባባስ የሚያደርጉ አካላትን ህብረተሰቡ ከመንግስት ጎን ሆኖ ሊከላከል ይገባል ያሉት ቢሮ ኃላፊው መንግስት ገበያውን ለማረጋጋት የሚያደርገውን ድጋፍ ማጠናክሮ ይቀጥላል ብለዋል። ባለንበት የጸጥታ ችግር ውስጥ ሆነ መንግስት የጸጥታ አካሉም ምርት ወደ ክልሉ እንዲመጣ እያደረገ ነው በትልቅ መስዋዕትነት። ከዚህ ጋር ተያይዞ ህብረተሰቡ ማድረግ ያለበት የኑሮ ውድነት ጫናው የሚያርፍ ህብረተሰቡ ላይ ነው። ስለዚህ በየአካባቢው ያለን ዘራፊ ቡድን ዘወርበል ማለት ይጠበቅበታል። ይሄ የምርት ፍሰት ጤናማ ስርዓቱን ጠብቆ ወደ ህብረተሰቡ መድረስ ካልቻለ እጥረት ይፈጠራል። ስለዚህ የህብረተሰቡ ሚና በጣም ትልቅ ነው። በክልሉ በንግድ ሂደቱ የሚስተዋሉ ህገወጥ የንግድ እንቅስቃሴዎችን ለመከላከል የሚከናወነው ተግባር ተጠናክሮ መቀጠሉም ተመላክተዋል። የአማራ ክልል ወሳኝ ኩነቶች ምዝገባ አገልግሎት ባለፉት አመታት አላሰራ ያሉ ችግሮችን የሚፈታ ደንብ ስራ ላይ መዋሉን አመላከተ። ደንቡ የአንድ ወላጅ ምዝገባና ሌሎች ለማህበረሰቡም ለሰራተኛውም ችግር ሆኖ የቆዩ አሰራሮችን ምላሽ የሰጠ መሆኑ ተመላክቷል። ሀረጋዊን ታደሰ ተጨማሪ አላት። በወሳኝ ኩነቶች ምዝገባ የአንድ ሰው ከልደቱ እስከ ሞቱ ድረስ ያሉ ኩነቶች ተሰንደው ይያዛሉ። የተያዙ መረጃዎችም እንደ አስፈላጊነቱ ለህግ፣ ለአስተዳደር፣ ለስታስቲክስና ለሌሎች ስራዎች መረጃነት ይውላል። የወሳኝ ኩነት ምዝገባ ለአንድ ሀገር ቀጣይ እድገት ከፍተኛ አስተዋጽኦ ያበረክታል። የወሳኝ ኩነቶች ምዝገባ በአማራ ክልል 208 ዓ ም ላይ ተጀምሯል። ላለፉት አመታትም የተለያዩ ተግባራት ሲከናወኑ ቆይቷል። የአማራ ክልል ወሳኝ ኩነቶች ምዝገባ አገልግሎት በ አሰራር ዙሪያ በታዩ ክፍተቶችና መፍትሄዎቻቸው ላይ ያተኮረ የስልጠና መድረክ ከሚመለከታቸው አካላት ጋር አዘጋጅቷል። ተቋሙ ከተፈጠረበት ግብና ለማኳያ ባለፉት ዓመታት አላሰሩ ያሉ ተግዳሮቶችን የሚመልስ አዲስ ደንብ መውጣቱን አመላክቷል። በደንቡ ከተሻሻሉ ጉዳዮች ውስጥ ለአሰራር እንቅፋት ሆኖ የቆየው የአንድ ወላጅ ምዝገባ አንዱ እንደነበር የስልጠናው ተሳታፊዎች ተናግረዋል። ከዚህ በፊት ሁለቱ ወላጆች ሲገኙ ብቻ ከነበር ምዝገባ የሚከናወነው በተለይ የህጻናት ምዝገባ ላይ አሁን ደግሞ በአንድ ወላጅ መመዝገብ ስለሚቻል የሌላውን ወላጅ አንድ ወላጅ ተገኝቶ ሙሉውን መረጃ መስጠት ስለሚችል በዛ መንገድ ያለው ነገር ደግሞ የተሻሻለ መጥቷል። ከአሁን በፊት በግልጽ ደንቡ የነበረው ደንብ ተተኪ አያስቀምጠው ነበር። የመዝገባ ተተኪዎችን አያስቀምጠው ነበር። አሁን ተተኪ ማለይ ተተክቶ መስራት እንዳለበት በተለይ የመዝጋቢ ባለሙያው የክብር መዝገብ ሹሙ በማይኖርበት ጊዜ ረፍት በሚወጣበት ጊዜ ሌሎች ተግባር እንዲህ አይነት ማህበራዊ ችግሮችን በሚገጥሙበት ጊዜ ማን ተተክቶ ይሰራል የሚለው ነው በግልጽ ያስቀመጠበት ሁኔታ አለ። የወሳኝ ኩነቶችን ምዝገባም ለማዘመን የሚረዳ ቴክኖሎጂ በአንዳንድ የክልሉ ዞኖች ላይ ተግባራዊ እየተደረገ ሲሆን ይህ ቴክኖሎጂ የምዝገባ ስርዓቱን ቀልጣፋ፣ ጉልበትና ድካምን የቆጠበ ነው ሲሉ የቴክኖሎጂው ተጠቃሚ አካባቢዎች ተናግረዋል። አራት ቀበሌዎች ናሉ። እንደኛ እንዳዲስ ዘመን ከተማ አስተዳደር አራቱም ቀበሌዎች፣ ሁለቱ የኦንላይን ምዝገባ ጀምረናል። ኦንላይን ምዝገባ ከጀመርን ሁለት አመት ሆኗል። ቀጣይ የቀሩ ሁለት ቀበሌዎችም ደግሞ ወደዚያ እንደምናስገባ ነው። እንግዲህ በዞንም በክልልም አቅጣጫ እየተሰጠን ያለ ነውና ጊዜ ቆጣቢ ነው። የአማራ ክልል ወሳኝ ኩነቶች ምዝገባ አገልግሎት ምክትል ኃላፊ አቶ ሞላ ትዕዛዙ የአንድ ተቋም አገልግሎት መስጠት መጀመሩ የምዝገባ ሂደቱን እያፋጠነው መምጣቱን ተናግረዋል። በመሆኑም የወሳኝ ኩነቶች ምዝገባ አሁን ላይ 45 በመቶ ደርሷል ብለዋል። የአንድ ማዕከል ምዝገባ ነው እንግዲህ እናት በአንድ ማዕከል በአንድ ሰርቪስ በጤና ተቋም በሆስፒታል በጤና ጣቢያ የምዝገባ ስርአት እዚ ሳለ የምስኮት የሚያገኙበት ድል እንዲፈጠር ለማድረግ የፈጠር ናቸው። አጠቃላይ ስርአቶች እጅግ ለውጥ የመጣበት ያለበት ስርአት ስለሆነ ይህንም ባለፉት አመታት ወደ ዳንግላ አካባቢ ዳንግላ ከተማ ከየጀመር ነው ስርአት ዛሬ ወደ 126 የጤና ተቋማት አካባቢ ሰፍቷል። በቀጣዮቹ አምስት አመታት ሙሉ በሙሉ የአማራ ክልል ህዝብን በወሳኝ ኩነቶች ለመመዝገብ ተቋሙ አቅዶ እየሰራ ይገኛል ያሉት ምክትል ኃላፊው ይህንን እውን ለማድረግ ይረዳ ዘንድም ስራ ላይ የዋለውን የበይነ መረብ ምዝገባ በሁሉም የክልሉ አካባቢዎች ተደራሽ ለማድረግ ታቅዶ እየተሰራ ይገኛልም ብለዋል። ባህርዳር ከተማ ላይ የጀመርነው ሰፍቶ ዛሬ ወደ ኮምቦልቻ፣ ደሴና ጎንደር አስፍተነዋል። ክላውድ ምዝገባ ነው የተካሄደ ያለው። ፓካፕ አለው። ሶፍትዌሩም በኢንሳ ሰርቲፋይ ተደርጓል። የአማራ ክልል ከቨሬጁን ለማስፋት ያሰብነው በዚህ አመት በስምንቱ ከተሞቻችን ነው ማስፋት የጀመረ የምናረጋግጠው ምን ማለት ነው። የሚቀሩን ቀጣይ ወልዲያ ይቀረናል፣ ደብረ ብርሃን ይቀረናል፣ ደብረ ማርቆስ ይቀረናል፣ ደብረ ታቦር ይቀሩናል። እነዚህን በዚህ ዓመት እንደርሳለን ብለን እናስባለን። አገልግሎት ሰጭ ተቋም ከመሆኑ አኳያ የሰራተኛውን አቅም ማጎልበት እንዲሁም እየታዩ ያሉ ሕገወጥ አሰራሮችን ከመከላከል አኳያ ከሰራተኛው ጋር ምክክር በስልጠናው ላይ እንደሚደረግም ተመላክቷል። የአማራ ወጣቶች አረንጓዴ ንቅናቄ ፎረም በቀጣይ የሚያተኩርባቸው አረንጓዴ ዲፕሎማሲና አረንጓዴ ሽልማት የተሰኙ አዳዲስ ፕሮግራሞችን ይፋ አደረገ። በአዲስ የተዋወቁት ሀሳቦቹ ዘላቂነት ያለው አረንጓዴ አስተሳሰብን የሚያረጋግጡ ናቸው ተብሏል። ያየው ተስፋ ሆኗል። የአማራ ወጣቶች አረንጓዴ ንቅናቄ ፎረም ከአስር አመታት በፊት የተመሰረተ የህልመኛ ወጣቶች ስብስብ ነው። ከአመታት በፊት የተቋቋመው ፎረሙ ዛሬ በርካታ አባላትንም ተከታዮችንም አፍርቷል። ዓለምን እያሳሰበ የሚገኘውን የአየር ንብረት ለውጥ ዘላቂነት ባለው የአረንጓዴ ልማት መመከት የፎረሙ ዓላማ ነው። ከአመታት በፊት የአማራ ወጣቶች አረንጓዴ ንቅናቄ ፎረም ሲመሰረት ሃይማኖት ሰለሞን አንዷ እንደነበረች ታስታውሳለች። ተራቆቱ የሚባሉ ቦታዎች ላይ እነሱን ሰርተናል። ወጣቶችን አነቃንቀናል፣ ሞቢላይዝ አድርገን ይህን ስራ እንዲሰሩ አድርገናል አብረን ሰርተናል። ከተማ ግብርና ላይ ወጣቶች እንዲሰማሩ፣ በዛም ደግሞ ኢኮኖሚያቸውን መደገፍ እንዲችሉ እንደ ሳምፕል የተወሰኑ ሞክረናል። ፓርኮችን ደግሞ ለገንዘብ ወጣቶች ገንዘብ እንዲያገኙበት ማድረግ ላይ ሰፊ ስራ ሰርተናል። በህብረተሰቡ ዘንድ የአረንጓዴ ልማት ምንነት እንዲሰርጽና የተፈጥሮ ተቆርቋሪም ጠባቂም እንዲሆን ፎረሙ አበክሮ ቢሰራ አላማውን ማሳካት ይችላል ያሉት ደግሞ አለም አቀፍ የልማትና የፖሊሲ ጉዳዮች አማካሪ ዶክተር እሸቱ በቀለ ናቸው። ኢንቫይሮንመንትና ክላይሜት ቼንጅ ጉዳይ ትልቁ አጀንዳ ነው። እነኚህ ወጣቶች የቀረኑም የክልሉ ወጣቶች አስተባብሮ ህብረተሰቡን ቢያስተባብር በርካታ የሆኑ የአካባቢ የአየር ንብረት ተጽዕኖና ለውጥ መቋቋም የሚያስችሉ ስራዎችን መስራት ይችላል። ስራ እድልም መፍጠር ይችላል። ከአለም አቀፍ ተቋማት ጋር አጋርነት በመፍጠርና ልምድ በመውሰድ እንዲሁም ሀብት በማሰባሰብ አረንጓዴ ልማት ላይ ለመስራት የታቀደውን እቅድ ውጤታማ ያደርገዋልና መታሰብ ይኖርበታልም ብለዋል። ማዕቀፎች መሰረት አድርጎ ይሄ አረንጓዴ የወጣቶች ፎረም ቢንቀሳቀስ ነው። እዛ ውስጥ ያሉት ነገሮች በሙሉ የወጣቶች ጉዳዮች ናቸው አንደኛ፣ ሁለተኛ ደግሞ የአረንጓዴና የአካባቢ ጉዳዮች የክላይሜት ቼንጅ የኢንቫይሮንመንት ጉዳዮች ስለሆኑ አላማቸውን ለማሳካት ድጋፍ ለማግኘት አጋርነት ለማፍራት እነኚህን ማቀፎች ተከትሎ ነው እቅዶቻቸውንና ስትራቴጂክ ፕላናቸውን ማዘጋጀት ያለባቸው። የአማራ ወጣቶች አረንጓዴ ንቅናቄ ፎረም ፕሬዚዳንት አቶ በለጠ ወዳጀነህ የተፈጥሮ ሀብትን ለመጠበቅ የተለያዩ የአረንጓዴ ልማት ተግባራትን በመስራት በማስተባበርና የግንዛቤ ስራዎችን በማስፋት ተግባራት ሲከናወኑ መቆየታቸውን አንስተዋል። ለምሳሌ ሰሜን ብሔራዊ ፓርክ በአንድ ወቅት ቃጠሎ ደርሶበት ነበረ። በሱ ቃጠሎ ጊዜ ከአራት ሺህ በላይ ወጣት አዝምተናል። እሳት በማጥፋት ደረጃ እና ያ የተቃጠለው በክረምት ችግኝ ይተከላል። በችግኝ የሁሉም የክልል ተቋማትን በማስተባበር ዞኖችን በማስተባበር መልሶ የተቃጠለው እንዲያገግም በማድረግ ደረጃ ብዙ ስራ ተሰርቷል። ቀጥሎ ግን ተሳኩ የሚባሉ ነገሮች ምናሉ? የመጀመሪያው አጀንዳውን ወሳኛ አጀንዳ እንደሆነ አሳይተናል። በቀጣይ አለም አቀፍ ይዘቱን በጠበቀ አግባብ አረንጓዴ ዲፕሎማሲና አረንጓዴ ሽልማት የተሰኙ ፕሮግራሞች በትኩረት እንደሚሰራባቸውም ይፋ አድርገዋል። በፍልሰት ጊዜ ሕጻናት፣ ሴቶች በጣም ይጎዳሉ። እሱን ለማስቀረት ነው መሰራት ያለበት። ለዚህ ደግሞ ወጣት ነው ቀዳሚው ነው። ቀጥሎ ደግሞ አሁን አለም አቀፍ ግንኙነት ማድረግ አለብን። የአረንጓዴ ዲፕሎማሲ የሚባል አለ። ይሄ ግሪን ዲፕሎማሲ ላይ የሀገራችን የተፈጥሮ ሀብት በማስተዋወቅ ደረጃ እየተሰሩ ያሉ በሀገራችን መልካም ነገሮች አሉ እውቅና መስጠትና የተሰሩ ያሉ ስራዎችንም ማድነቅ ማበረታታት፣ የዛ ስራ ደግሞ አካል መሆን እንዲችል ወጣቱ ይሄ የግሪን የአረንጓዴ ሽልማት የምንለውን እያዘጋጀን ያለ ነው። በአማራ ክልል የርዕሰ መስተዳደሩ ረዳት ልዩ አማካሪ አቶ ባንቲሁን መኮንን ፎረሙ የሰራቸውን ተግባራት አድንቀው በቀጣይ ለሌሎች ውጤታማ ተግባራት እንዲዘጋጅ ሲሉም አሳስበዋል። የምናስበው የአረንጓዴ ፎረም ንቅናቄያችንና ሌሎች ከዚህ ጋር ተያያዥነት ያላቸው የልማት ስራዎቻችን ግባቸውን ይምቱ ካል ክልላችን አስተማማኝ ሰላም እንዲኖረው በማድረግ ረገድ አሁን የጀመሩትን ግንባር ቀደም ተሳትፎ፣ አዎንታዊ ሚና የበለጠ አጠናክረው እንዲወጡ በዚህ አጋጣሚ መልእክት ማስተላለፍ እፈልጋለሁ። የሚመለከተን አካላት ከወጣቶቹ ጎን ተሰልፈን የጀመሩት ህሳቤ ዳር እንዲደርስ ማህበረሰብ እንዲጠቅም እነሱም ደግሞ ለአላማቸው መሳካት ደፋ ቀና ማለታቸው ብቻ ሳይሆን የሰሩት ስራ ውጤት አምጥቶ ከምንም በላይ ለህሊናቸው ርካታን የሚያገኙበት ምቹ ሁኔታ እንዲፈጠር የበኩላችንን ድጋፍ የበኩላችሁን ድጋፍ እንድታደርጉ በዚህ አጋጣሚ ማሳሰብ እፈልጋለሁ። ፎረሙ ከ1500 በላይ አባላትን የያዘ ሲሆን በቀጣይ ለሚሰራቸው ተግባራት ከአገር አካላት ጋር በባሕር ዳር ውይይት አድርጓል። የምስራቅ አማራ መሪዎች አብሮነትንና ና ወንድማማችነትን ለማጠናከር ያለመ የኢፍጣር መርሃ ግብር በባህር ዳር ከተማ አካሄዱ። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የከፍተኛና መካከለኛ መሪዎች የ2017 በጀት ዓመት የስምንት ወራት የፖለቲካና የድርጅት ስራዎች የእቅድ አፈጻጸም ግምገማ በባህር ዳር ከተማ አካሂደዋል። በግምገማ መድረኩ ላይ የተሳተፉት የምስራቅ አማራ አጎራባሽ ዞኖችና ወረዳ መሪዎችም የኢፍጣር መርሃ ግብር በጋራ አካሂደዋል። በአማራ ክልል የኦሮሞ ብሔረሰብ ዋና አስተዳዳሪ አቶ አህመድ አሊ ብሔረሰብ አስተዳደሩ አብሮነትንና ወንድማማችነትን ለማጠናከር የኢፍጣር ስነ ስርዓት ማዘጋጀቱን ተናግረዋል። አብሮ ማድም በጋራ መጋራት በዚህ ማዕድ መጋራት ውስጥ እንግዲህ ወንድማማችነትን ማጠንከር፣ አብሮነትን ማጠንከር፣ በአብሮነት ውስጥ ደግሞ መፈቃቀርና ወንድማማችነትና እህትማማችነትን የምናሳይበት ታላቅ የኢፍጣር ፕሮግራም ነው። የቀጠና የትስስር የወንድማማችነትና የአብሮነትን የአመራራችን አጠቃላይ ቲሙን እንደ ቀጠና ለማስተሳሰር የተዘጋጀ መርሃ ግብር ነው። የሰሜን ሸዋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ኤልያስ አበበ በበኩላቸው ቀጠናው ከዚህ በፊት በርካታ ግጭቶች የሚስተዋሉበት መሆኑን ጠቁመዋል። መሪዎች በዚህ ልክ በአብሮነት የኢፍጣር መርሃ ግብር ማካሄዳቸው ሰላሙን አስተማማኝ ለማድረግ አስተዋጽኦ እንደሚኖረው ተናግረዋል። ህዝባችን አጎራባች ህዝብ ጋራ በትብብር በሰራው ስራ የሀገር ሽማግሌዎች፣ ሃይማኖት አባቶችና የመከላከያ ሰራዊትና የቀጠናው አመራሮች በተሰራው ስራ ቀጠናው ወደ ሰላም መምጣት ጀምሯል። እሱን አስመልክቶ በቅርቡም እዛው በቦታው ተገኝተን በጣም በብዙ ከተሞች የፍጠር ፕሮግራም እያ የአብሮነት ፕሮግራም እያካሄድን ነበረ። እሱን አብሮነት ፕሮግራም ደግሞ ዛሬ ባህር ዳር ላይ የምስራቅ አማራ ሌሎች ዞኖችን ጨምረን እያካሄድን ያለ ነው። ያ ወንድማማችነት ጊዜም ቦታም አይገድበውም የሚል ትምህርት እንዲሰጥ ታሳቢ አድርገን ነው ዛሬ የፍጠር ፕሮግራም እያካሄድን ያለ ነው። የኮምቦልቻ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ ጀማል መሐመድና የኦሮሞ ብሔረሰብ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ ሀዋደም የወሎ ሕዝብ ዘርና ሃይማኖት ሳይለይ በፍቅርና በመደጋገፍ ተጋምዶና ተዋዶ የሚኖር ሕዝብ ነው ብለዋል። ይህ እሴቱ ተጠናክሮ እንዲቀጥል መሪዎች በአብሮነት የኢፍጣር ፕሮግራም ላይ መሳተፋቸው አርአያ ሊሆን የሚችል ተግባር ነው ብለዋል። ይህ አካባቢ በፍቅር ተቻችሎ ተዋዶ አንድ ቤት ውስጥ አንድ እምነት፣ አንድ ቤት ውስጥ አንድ ብሔር በጋራ የሚኖሩበት ስለሆነ ይሄ ፕሮግራም ደግሞ ያንን ታሳቢ ያደረገ ነው። ፍጠር ፕሮግራሙ በፍቅር በሞሀባና በወንድማማችነት አብረን ማሳለፍ እንደምንችል ያሳየንበት ሁኔታ ነው። ያለው አብሮነታችን ደግሞ የኢትዮጵያዊነት ስሪታችን ስለሆነ ሌላውም አካባቢ ይህም ፕሮግራም በማስፋት ይሄን እንደ ሞዴል ወስዶ መስራት አለባቸው የሚል ሀሳብ ነው ያለኝ። በተለይ እንደወሎ እምነትንም ጭምር የማንለያይበት ቋንቋ፣ እምነት እነዚህም የማንለያይበት ስለሆነ ሁሉም ተከባብሮ ተዋዶ የሚኖርበት አካባቢም ስለሆነ ይህንን የበለጠ ምናጠናክርበት ስራ ነው ዛሬ ላይ ያው ፕሮግራሙ የፍጣር ፕሮግራም ከመሆኑ ያክል ነው። የሁለቱ ቤተ እምነት ተከታዮች የአብይና ረመዳን ጾም ላይ ይገኛሉ ያሉት አቶ አህመድ አሊ፣ በጋራ የኢፍጣር ፕሮግራም ላይ መሳተፋችን የቀደመ ኢትዮጵያዊ አንድነትን በማጉላት በኩል ሚናው የጎላ ነውም ብለዋል። በተለይ የሙስሊሙ ማህበረሰብና የኦርቶዶክስ አማኞች ሁላቸውም ጾም ይዘዋል። በጾም መሀል ደግሞ እንግዲህ ወንድማማችነትን ደግሞ የበለጠ የምታጠናክረው ወደ ፈጣሪ የምትቀርብበት የምትገዛበትና በነበሩት አጠቃላይ ሂደቶች ውስጥ ደግሞ ፈጣሪህን የምትገዛበት ወር ነው። ይህንን ወር ደግሞ በጋራ ስታፈጥር የበለጠ መልካምን አስበህ መልካምን ፈጽመህ ከፈጣሪ ማግኘት የሚገባህን በረከት የምታገኝበት በዚህ ምድርም ላይ ደግሞ እንደ ወንድማማችነት በየትኛውም ስርዓት ሰውን በሰውነቱ የምታከብርበት፣ አንዳችን ለአንዳችን እጅግ የምንተሳሰርበትና ምን እንደጋገፈበት የሚያሳይ ነው። እንደ ሪፖርተራችን አማረ ሊቁ ዘገባ በኢፍጣር መርሃ ግብሩም የኦሮሞ ብሔረሰብ አስተዳደር፣ የሰሜን ሸዋ ዞን፣ የደቡብ ወሎ ዞን፣ የደሴና የኮምቦልቻ ከተማ አስተዳደር የከፍተኛና መካከለኛ መሪዎች ተሳትፈዋል። የተከበራችሁ ተመልካቾቻችን የሰዓቱን ዜና ከማጠናቀቃችን በፊት ዋና ዋና ዜናዎችን በድጋሚ እንንገራችሁ በግጭት ምክንያት ፈተና ውስጥ ያለውን ትምህርት ለመታደግ በየደረጃው ያለ አመራር የድርሻውን እንዲወጣ የአማራ ክልል ርዕሰ መስተዳደር አረጋ ከበደ አሳሰቡ። በጸጥታ ችግሩ ምክንያት የኑሮ ውድነቱ ይበልጥ የዜጎችን ሕይወት እንዳይጎዳ በትኩረት እየተሰራ መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ አስታወቀ። የሚሉት የሰዓቱ ዋና ዋና ዜናዎቻችን ነበሩ። አብሯችሁን ስለቆያችሁ ስለተከታተላችሁ እጅግ እናመሰግናለን። ዜናዎቻችን በዚሁ አበቁ። ጤና ይስጥልን